በጸሎተ ሐሙስ ልብን የሚሰውር አንድ ነገር ተፈጽሞ አለፈ። ይህም ጌታችን የደቀ መዛሙርቱን እግር የማጠቡ ነገር ነው። የሰውን የቆሸሸ እግር እያሸ የሚያጥብ አምላክ፣ የተማሪዎቹን እግር የሚያጥብ መምህር፣ የባሪያዎቹን እግር የሚያጸዳ ጌታ ማየት እንዴት ያስጨንቃል። እስቲ ለአንድ አፍታ ወደዚያ ቤት በሕሊናችን ተጉዘን እንግባና ጌታ እግር ሲያጥብ አብረን እንመልከተው። የአምስተኛው ክፍለ ዘመን ባለቅኔ የቅዱስ ኤፍሬም ተማሪ ሶሪያዊው ቄሎና በመንፈስ ሆኖ ያንን ቤት በዓይነ ሕሊናው እንዲህ ቃኛት ነበር። ጌታ ውሃ ቀዳና መታጠቢያውን ተሸከመ። ማበሻ ጨርቅ ያዘና ታጠቀ። ደቀ መዛሙርቱን እግር ሊያጥብ ጀመረ። ህሊናዬን አንዳች ነገር ሲያወጋው ተሰማኝ። እንባዬን ፈሰሰ። በፍርሃት ፊቴን ሸፈንኩ። ዐይኖቼ እኔም በመሳቀቅ ዞር አደረግሁ። ሲያጥባቸው ለማየት አቅሜ የለኝምና ቦጣ ተመኘሁ ይላል። እውነትም ጌታችን የደቀ መዛሙርቱ እግር አጎንብሶ ማጠብ ለማሰብ ይከብዳል። ጌታችን ሐሙስ ዕለት ያደረገውን ነገር መጥምቅ ዮሐንስ ቢያይ ኖሮ ምን ሊል ነበር? ጌታ ሊጠመቅ ወደ እርሱ በመጣ ጊዜ ዮሐንስ አንተ እንዴት ልትጠመቅ ወደ እኔ ትመጣለህ ብሎ አልነበር? መጥምቅ ዮሐንስ ሆይ ና ተመልከት። በአንተ በባሪያው እጅ ሊጠመቅ ሲመጣ ስለ ትሕትናው የተደነክበት ጌታ ዛሬ ደግሞ አጥምቆኝ ከማለት አልፎ የባሪያዎቹን እግር ሊያጥብ አጎንብሶ ታየ አንተ የጫማውን ጠፍር ተጎንብሼ ልፈታ አይገባኝም ያልክለት ጌታ አጎንብሶ የሐዋርያትን ጫማ ሲፈታና እግራቸውን ሲያጥብ ብታይ ምንትል ይሆን በዮርዳኖስ ዳር አንተ እንዴት ልትጠመቅ ወደ እኔ ትመጣለህ ያልከውን ጌታ ቅዱስ ጴጥሮስ አንተ እንዴት የእኔ እግር ታጥባለህ ሲለው ተመልከት። በእርግጥ በዮርዳኖስ ወንዝ ከታየው ትሕትና የበለጠ ትሕትና በዚያች የመታጠቢያ ውሃ ውስጥ ታየ። ውሃ በተሞላ በአንድ ማስታጠቢያ ውስጥ የፍጡር እግርና የፈጣሪ እጅ አንድ ላይ ሆነው የታዩበትን ቅጽበት እጅግ ታላቅ ትሕትና ተማርንበት። ፍጡር ፈጣሪውን ሲያጠምቀው ከማየት በላይ ፈጣሪ የፍጥሩን እግር ሲያጥብ ማየት ድንጋይ ልባችንን የሚሰብ ቅጽበት ነው። ከመጥምቁ ዮሐንስ በፊት የነበሩት ነቢያትስ ይህን ቢያዩ እንዴት ይደነቅ ይሆን? ኢሳይያስ ሆይ ከፍ ባለ ዙፋን ላይ ሆኖ አየሁት ያልክለት ጌታ ዝቅ ባለ መቀመጫ ላይ ቁጭ ብሎ የአሳ አጥማጆቹን እግር ሲያጥብ ተመልከተው። ነቢዩ ዳዊት ሆይ እግሮቹ በሚቆሙበት ስፍራ እንሰግዳለን ብለህ የዘመርክለት ጌታ እግር ያጠበ ነው የሚገርመው እግር ከማጠቡ በፊትም ውሃ አስቀረበ አይልም ምክንያቱም ውሃውን የቀዳውም እርሱ ራሱ ነበር አብርሃም ለእንግዶቹ እንዳለው ጥቂት ውሃ ይምጣላችሁ ብሎ ውሃ አላስቀዳም ራሱ ውሃውን ቀድቶ በመታጠቢያው ሞልቶ የባሪያዎቹን እግር አጠበ ለነገሩ በትሕትና የተቀመጠበትን የዮርዳኖስን ወንዝ ቢሆን በውሃ የሞላው እርሷ አልነበረምን? ጴጥሮስ ተጨነቀ። ጌታ ሆይ አንተ እንዴት የእኔ እግር ታጥባልሃልና ተከላከለ። የጴጥሮስ ጭንቀት ብዙ ነገር ከማሰብ የመነጨ ነው። ኪሩቤል በፊትህ ግርማ እንዳይቃጠል ፈርተው በፊትህ ሲቆሙ በክንፎቻቸው እግራቸውን ይሸፍናሉ። ታዲያ ታዲያ እኔ ጠብልኝ ብዬ እንዴት ደፍሬ እግሬን እሰጥሃለሁ? ሱራፌል የልብስህ ጫፍ የማይነኩህ ጌታ የእኔን እግር እንዴት ታጥባለ? በባህር ላይ በአንተ ትእዛዝ የተራመድኩት አይበቃኝምን? እንዴት እግርህን ልጠብህ ትለኛለ? ይህንን ዕዳ እንዴት እሸከመዋለሁ? የሚል ጽኑ ጭንቀት ያዘለ ጥያቄ ነበር። ጌታ ግን እውር ባበራባቸው እጆቹ እግር አጠበባቸው። ሸክላ ሰሪ አጎንብሶ የሸክላውን እግር አጠበ። ሰውን ከምድር አፈር የፈጠረው አምላክ ቢያውን በክብር አስቀምጦ እግሩን አጠበው። ጌታችን ያጠበው ከሰዓታት በኋላ እግሪያው ጪም ብለው ጥሎት የሚሸሹትን ደቀ መዛሙርቱ እግሮች ነበር። ለአንድ ሰዓት እንኳ አብረውት ሊተጉ የማይችሉትን ተማሪዎቹን እግር አጠበ። ጥለውት እንደሚሄዱ ያወቀ ንጹሃናችሁ ብሎ አውደሳቸው። ወደ አብ እንደሚሄድ አውቆ የወደዳቸውን እስከ መጨረሻ ወደዳቸው እንደሚል ምድር ላይ በቀረችው ጊዜ ያልከፈለ የፍቅር ዳ እንዲኖርበት አልፈለገምና ጊዜውን ለመውደድ ተጠቀመበት። የሚወዳቸው ደቀ መዛሙርት እግራቸውን አጥቦ በፍቅር ተሰናበታቸው። ጌታ ሆይ የኔን እግር የምታጥቦ መቼ ነው? በእውነት በምድር ላይ ከእኔ እግር በላይ የቆሸሻለ ያረገጥኩት የኃጢአት ጭቃ ያልነካሁት የበደል ቆሻሻ እንደሌለ አታውቅምን? በክፉዎች ምክር የሄደ እግሬ የማታጸዳው ለምንድነው? የታጠበ እግሩን ከመታጠብ በቀር ሌላ ያስፈልገውን ብልህ የለምን? እውነት ነው። እግሬን ከኃጢአት ከከለከልክልኝ ሌላውን አካሌን ማዳንህም አይደል? አጥብቀህ ከምትጠላቸው ነገሮች መካከል አንዱ የሆነውን ወደ ክፉ የሚሮጥ እግሬ የማታጥብል ምንድን ነው? እባክህን ባክህን እጠበኝ፣ ከበረዶም ይልቅ ነጭ ሆናለሁ። በእርግጥ የሐዋርያትን የቆሸሸ እግር በውሃ እንዳጠብኩ አስበን አደነቅን እንጂ በማግስቱ ደግሞ የዓለምን ኃጢአት በደም አጥበሃል። ከዳንኩ በኋላ የቆሰልኩትን ከታጠብኩ በኋላ ያደፍኩትን እኔን በከበረ ስጋና ደምህ ከኃጢአቴ እድፍ ታጥበኝ ዘንድ ነው ልመናዬ! በጌታ እጅ የታጠበው የሐዋርያት እግር እንዴት የታደለ ነው! በእርሱ ስለታጠበ ዓለምን ዞሮ ወንጌል ለማዳረስ የቻለ እግሮ ሆነ። ጌታ ያላጠበው እግር ወንጌል ለዓለም አይደርስም። ባልታጠበ እግራችን ብንዞር እኛ እንጂ ወንጌልን አይዞርም። ስለዚህ ሐዋርያ ሊሆን የሚሻ ሁሉ ጌታ ሆይ እግሬ ንጠበኝ ብሎ መለመን አለበት። ወንጌሉም የደቀ መዛሙርቱን እግር ሊያጥብ ጀመረ ይላልና ክርስቶስ ደቀ መዝሙሩ ሊሆኑ ለሚወዱ ሁሉ እግራቸውን ማጠቡን አሁንም አያቋርጥም። ጌታ ያጠበው እግር ምን ይሆናል ካልከኝ፣ የሚያምር እግር ይሆናል አለው። ሐዋርያት እግራቸው እጅግ ያምር ነበር። ሌላው ቀርቶ በእግሩ እብጠት የማይንቀሳቀሰው ቅዱስ ያዕቆብ ሳይቀር እግሩ ያማረ ነበር። ምክንያቱም መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ ተጽፏልና። ዲያቆን ሄኖክ ኃይሌ፣ ሚያዝያ 24 2016 ዓመተ ምሕረት ኢየሩሳሌም እስራኤል። የሚያምሩ እግሮች። ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖ